ሶፍትዌር ማለካ ምንም አይደለም። ይሄ የምታዩት ነገር አላለ ይሄ የሚታዩ በአይን የምናየው ግን የማንናቀ አሁ ለምሳሌ ይህን ጽሑፍ እናያለን፣ ግን መንካት አልችልም። በእጅ ልንካ ብል አልችልም መንካት። ሴም ቲንግ ደግሞ እነዚህ አፕሊኬሽን ፎልደሮች አሉ ምናምን አያቸዋለሁ፣ ግን መንካት አልችልም። በአይናችን የምናየው ግን መንካት የማንችላቸው ኮምፒውተር ላይ ያሉ ነገራት ውስጥ ቅላላ ሶፍትዌር ይባላል። ኮምፒውተር ስኬል ለጀማሪዎች ምናረጋለን ለ15 ቀን የሚቆይ ብለን ለቻሌንጅ ነገር፣ በየቀኑ ነው ፕራክቲስ የምናደርገው ያለማድረግ የመጀመሪያ ቀን ነው ዛሬ የምናየው። የመጀመሪያ ቀን አንድ ሰው ገና ኮምፒውተር ለኮምፒውተር አዲስ የሆነ ሰው ምን ምን ማድረግ አለበት የሚለውን ነገር የመጀመሪያውን ቀን አብረን እናያለን። የሁለተኛ ቀን ደግሞ ራሱን የቻለ ሌላ ርዕስ ነው። ሶስተኛ ቀንም ራሱን የቻለ ሌላ ርዕስ ነው እያለን እስከ አስራ አምስት ቀን ድረስ እንሄዳለን ማለት ነው። ሰው እኛ ዛሬ የመጀመሪያው ቀን አለ። የመጀመሪያው ቀን ምንድን ነው? ዋናው ግቡ ምንድን ነው? መሰረታዊ የሶፍትዌር ቃላትን መረዳት እና ዲስክቶፕን ማሰስ ነው የሚለው ዋና ግባችን ይሄ ነው። ጽንሰ ሀሳብ ወደ ሁለት ጽንሰ ሀሳቦች አሉ። የመጀመሪያው ሶፍትዌር ምንድን ነው፣ ሁለተኛ ደግሞ ዲስክቶፕ አካባቢ ላይ ምን ነገራቶች አሉ ነው። ምንድን ነው ማለት ምን ነገራቶች አሉ የሚለው ነው። ቲዮሪው ሶፍትዌር ምንድን ነው እና ኦፕሬቲንግ ሲስተም ደግሞ ምንድን ነው የሚለው ነው። እዚህ ጋር ለማብራራት የሚሞክረው ሶፍትዌር ማለት ምንም አይደለም ልክ እንደ ሀሳብ በሁለት በቃ ሰውነታችን ላይ አካልና ሀሳብ አለ አለ። ይሄ ሰውነት ከሌለ ይሄ ጭንቅላት አእምሮ ከሌለ ሀሳብ አይኖርም። አለ ልክ እንደዛ ነው። በቃ ኮምፒዩተር ላይ አካላቶች አሉ፣ እነዚህ ሃርድዌር የሚባሉት አካላቶች አሉ። እነዚህ ውጭ ላይ የሚታዩት ከሆነ ዴስክቶፕ አለ፣ ማውዝ አለ፣ ስፒከር አለ፣ ኬዞች አሉ። ወደ ውስጥ ደግሞ ስንገባ ሲፒዩ አለ፣ ማዘርቦርድ ማዘርቦርድ ሲፒዩ አለ፣ ራም አለ፣ ሚሞሪ አለ፣ ስቶሬጅ አለ። ብዙ አይነቶች ኮምፖነንቶች አሉ እነዛ ናቸው ተሰብስበው ሶፍትዌሩ እንዲሰራ የሶፍትዌሩ መቀመጫ የሆኑት እነሱ ናቸው። እና ሶፍትዌር መለካ ምንም አይደለም። ይሄ የምታዩት ነገር አላለ ይሄ የሚታዩ ባይን የምናየው ግን የማንናገ አሁን ለምሳሌ ይህን ጽሁፍ እናያለን ግን መንካት አንችልም። በእጅ ለንካ ብል አልችልም መንካት። ሴም ቲንግ ደግሞ እነዚህ አፕሊኬሽን ፎልደሮች አሉ ምናምን አያቸዋሉ ግን መንካት አልችልም። ባይን በአይናችን የምናየው ግን መንካት የማንችላቸው በኮምፒውተር ያሉ ነገራቶች ጠቅላላ ሶፍትዌር ይባላሉ። በቃ ምንድነው ስራቸው? ይሄ ሃርድዌሩ ላይ ተቀምጠው ምን ምን ስራ መሰራት አለበት ብለው የሚቆጣጠሩ ናቸው ሶፍትዌሮች ማለት ነው። ኦፕሬቲንግ ሲስተም ማለት ደግሞ ኦፕሬቲንግ ሲስተም ማለት ደግሞ በኮምፒውተሩ ላይ የተቀመጠ ሶፍትዌሮች እሱ ላይ የሚቀመጡ ልክ እንደምን መሰላችሁ? አሁን ለምሳሌ ትልቅ የንግድ ህንፃ አለ እንበል ያ ህንፃ እራሱ ምንድን ነው የንግድ ህንፃ ነው ያ ህንፃ። በዛ ውስጥ ደግሞ ንግድ የሚካሄዱበት ትናንሽ ሱቆች አሉ ያ ትልቁ የንግድ ህንፃ ልክ እንደ ኦፕሬቲንግ ሲስተም ብላችሁ አስበው። በኮምፒውተር ላይ ተቀመጠ። እነዚያን ቢዝነሶች የሚያስተዳድር ቢዝነስ ሲባል ሶፍትዌር ልፈልግ ነው ማለት ነው። ሶፍትዌሮች እነማናቸው ብትሉኝ፣ ይሄ ሶፍትዌር ነው፣ ይሄ ሶፍትዌር ነው፣ ይሄ ሶፍትዌር ነው፣ ይሄ ሶፍትዌር ነው፣ ይሄ ሶፍትዌር ነው። እነዚህ ሶፍትዌሮች የሚቀመጡት ምን ላይ ነው? ኦፕሬቲንግ ሲስተም በሚባል ላይ ከጀርባው የሚቀመጥ ነው። በቃ ከሁሉ ሁሉን የሚያስተዳድር የሆነ ማለት ነው፣ ኦፕሬቲንግ ሲስተም። ኦፕሬቲንግ ሲስተም ለራሱ ሶፍትዌር ነው ማለት ነው። ልጅ ሶፍትዌር ሆኖ ሁሉንም የሚያስተዳድር ነው ማለት ነው። ይሄ ነው ሁለቱ ነገር። አሁን ደረጃ በደረጃ የምናያቸው እንትኖች አሉ፣ ፕራክቲስ የምናደርጋቸው አሉ። እነሱን አንድ በአንድ እንሄድባቸዋለን ማለት ነው። ኦኬ መጀመሪያው ምንድን ነው? ኮምፒውተሩን ያብሩና ወደ ዊንዶውስ የግቡ ይላል። ኦልሬዲ እኛ ኮምፒውተር አብረተን ገብተናል ወደ ኮምፒውተራችን ገብተናል ነው ገና ስትገቡ የምታዩት ይህንን ነው ኦኬ ከዛ በኋላስ ምንድን ነው የሚለን ከዛ በኋላ ሁለተኛ ላይ ዲስክቶፑን ይመልከቱ ይላል ተመልከቱና ምንምን እዩ አይከኖች አሉ ታስክባሮች አሉ ስታርት ሜኖች አሉ ያለን ነው ኦኬ እሺ እንሂድ ዲስክቶፕ ማለት ይሄ የምናየው ነው ዲስክቶፕ ማለት ይሄ ነው በቃ ዲስክቶፕ ማለት ይሄ ነው ልክ ኮምፒውተር እንደከፈተን የምናገኘው ይሄንን ነው መጀመሪያ እንደከፈተን የምናየው ይሄንን ሶ እዚህ ጋር የምናያቸው ሶስት ዋና ዋና ነገራቶች አሉ። የመጀመሪያው አይከኖች አሉ እዚህ ጋር ሾርትከቶች ማለት ነው። ሾርትከት ምን እንደሆነ ትንሽ ቀጣይና ያለን ሾርትከቶች አሉ እዚህ ጋር። በመቀጠል እዚህ ጋር ታስክ ባሮች አሉ። ታስክ ባር ማለት የምንሰራ እየሰራንባቸው ያሉት አፕሊኬሽኖች የሚቀመጡበት ማለት ነው። እየሰራንበት ያሉት እየሰራንበት ካልሆነ ኦልሬዲ እዚህ ጋር አይቀመጡም። ግን እየሰራንበት ከሆነ ግን እዚህ ጋር የሚቀመጥበት ነው። ስለዚህ እዚህ ጋር የሚቀመጡ እየሰራንበት ያሉ አፕሊኬሽኖች ከሆኑ ነው እና በዛ ምክንያት ምን ተባለ? ይሄ ባር ታስክ ባር ተባለ ማለት ነው። ሴቲንግ ደግሞ ስታርት ሜኑ ማለት ይህ ሜኑ ነው። ስትነኩት እስካሁን የተጠቀሟቸዋቸውና ያሉት አፕሊኬሽኖችን እዚህ ጋር ያሳያቸዋል። ለምሳሌ አሁን ኦል የሚለውን ብንነካ ያሳየናል፣ ሙሉ አፕሊኬሽኖችን ሙሉ ያሳየናል። ከዚህ ወጥተን ሰርች ማድረግም እንችላለን የምንፈልገውን ለምሳሌ አዶቢ አፍተር ፌክት ብል አዶቢ አፍተር ፌክት ይመጣል። እንደዚህ አደገሳችን ማድረግ እንችላለን ማለት ነው። ሰው ይሄን የመጀመሪያው ኖት ያለንን ጨረስን። ምን አረግን ሪሳይክል ቢል የሚለያየን ሆና ሪሳይክል ቢል ማለት ይሄ ነው። ዚህ ስፔስ የሚለው ይሄውና፣ ወዘተ ደግሞ ኮንትሮል ፓነልም አለ ዴስክቶፕ ሴቲንጎች ምናምን አሉ። እዚህ ጋር እዚህ ጋር ፎልደሮች አሉ ፎልደር ኮሌሽን ምናምን ነገር አትቻሉ። እነዚህ ናቸው አይካኖች። ታስክ ባር ደግሞ ማለት ይሄ ነው። ስታርት ሜኑ ደግሞ ማለት ይሄ ነው ማለት ነው። በመቀጠል ሁለተኛ ላይ ሶስተኛ ላይ ምን አለ? በዴስክቶፕ ላይ ቀኝ ክሊክ ያደርጉ፣ ከዛ በኋላ ፐርሰናላይዝ የሚለውን ንካው። እሺ ከዛ በኋላ ባክግራውንድ ይቀይሩ ይላል። ኦኬ ኒድ ምን አለ? በኮምፒውተር ላይ ሌፍት ክሊክ እና ራይት ክሊክ የሚባል ነገር አለ በግራ በኩልና በቀኝ በኩል ሁለት የሚነካኩ ክሊክብል የሆነ ነገራቶች አሉ። የቀኙን ከነካን ኦፕሽን ነው፣ የግራውን ከነካን ደግሞ ሰሌክት ነው። ለምሳሌ ላሳያችሁ። እዚህ ጋር አሁን ይሄ ስነካው የተጫንኩት ሌፍት ክሊክ ነው። ስነካው ሰሌክት አደረገ። አያችሁት? ከነዚህ ውስጥ ሰሌክት ሊሆነው ይሄኛው ነው እንበል። አሁንም ሌፍት ክሊክ አንድ ስነካ መረጠልኝ፣ ሰሌክት አደረገልኝ። ነካሁት፣ አሁንም ሰሌክት አደረገልኝ። ነካሁት፣ አሁንም ሰሌክት አደረገለኝ። አያችሁት? አንዴ ሌፍት ክሊክ ስነካ ሰሌክት ሰሌክት እያደረገ ነው የሚሄደ። ደሞመንት ግን ራይት ክሊክ በማድረግበት ሰዓት ሰሌክት ማድረግ ሁኔታውና ሰሌክት አድርጎ አማራጮችን ይሰጠኛል። ምን ማድረግ ፈልገ ነው? ይህን መክፈት ፈልገ ነው? ሾርትከት ማድረግ ፈልገ ነው ወይስ መጥፋት ፈልገ ነው? ኦኬ እንሂድ። ከዛን ወደ እዚህ እንምጣ። ደግሞ እዚህ ጋር ራይት ክሊክ ስናደረግ እዚህ ጋር መክፈት ፈልገ ነው ባዶ ማድረግ ፈልገ ነው። አማራጮች ይሰጠኛል ማለት ሞር ብለውም ሞር አማራጭ ይሰጠኛል። አያችሁ አሁንም ራይ ክሊክ ሲያደረግ እንደዚህ ይመጣል። አሁንም ራይ ክሊክ ሲያደረግ አማራጮች፣ ራይ ክሊክ ሲያደረግ አማራጮች፣ ራይ ክሊክ ሲያደረግ አማራጮች ይመጡልናል ማለት ነው። አሁን አይታችሁ ከሆነ ሴሌክት አደረግን እና አማራጮችን አየን፣ ግን አልከፈትንም። ለመክፈት ደግሞ የምናደርገው ነገር ምንድን ነው? ሌፍት ክሊክን ሁለቴ የመጫ ነው እንዴት ነው በካላችሁኝ? ለምሳሌ ሌፍት ክሊክ ሁለቴ ልጫን፣ አንድ ሁለት፣ ይከፍትልኛል ማለት ነው። ሌፍት ክሊክ ሁለቴ ስናቀው ዘ ሴም ቲንግ ሪሳይክል ቢላይም አንድ አይነት ነው። ሌፍት ክሊክ ሁለቴ አንድ ሁለት፣ ከፈተልኝ ማለት ነው። እ ዲስ ፒሲ ኦኬ፣ ሁለት ከፈተልኝ ማለት ነው። አይታችሁ ከሆነ እዚህ ጋር ሚኒማይዝ ማድረግ ያለ፣ እዚህ ጋር ማክሲማይዝ ማድረግ ያለ፣ እዚህ ጋር ደግሞ መዝጊያ ያለ። ይህን ከነካችሁት ይደብቀዋል። ይህን ከነካችሁ ደግሞ አሁን ትልቅ ላይ ያለው ትንሽ ያደረገዋል። እንደዚህ ማለት ነው። በዚህ ደግሞ መዝጋት ትችላላችሁ ማለት ነው። ኦኬ፣ ይህን ከጨረስን በኋላ ምን ምን አየን? ሰሌክት ማድረግ ያየን፣ በሌፍት ክሊክ ሰሌክት ማድረግ ያየን። ሌፍት ክሊክን ሁለቴ ስንነካ ደግሞ ከፍተለን፣ ራይ ክሊክን አንዴ ስንነካ ደግሞ ምን አደረገለን? አማራጮችን ሰጠን ማለት ነው። ኦኬ። በዚህም በመቀጠል በሶስተኛ ላይ ባግራውንድ መቀየር ነው። አሁን ይሄ የምታዩት ይሄ ባክግራውንድ አለ ይህን ባክግራውንድ የምንቀይረው ይህን በሰማያዊ ያለውን ባክግራውንድ እንቀይረዋለን እንዴት ነው የምንቀይረው መጀመሪያ ራይት ክሊክ እናደርጋለን እንዳልኳችሁ ነው ራይት ክሊክ አማራጭ ነው አማራጮችን ኦፕሽኖችን የሚሰጠን ራይት ክሊክ እናደርጋለን ከዛ በኋላ ፐርሰናላይዝ የሚላለ ያም ፐርሰናላይዝ የሚለውን ስትነኩት እዚህ ሁሉም ባክግራውንድ ኢሜጆች አሉ እዚህ ጋር እኛ ላሁን የምንፈልገው ይሄን ስንነካው ኢሚዲት ይቀይራል ማለት ነው ይሄን በዚህ መደበቂያ ነው። በዚህ አሁን ትልቅ ቀን ያለው ትንሽ ማድረግ ይቻላል ማድረግ ይቻላል። ይሄ ደግሞ መዝጊያ ነው። እኛ መዝጋት ነው የምንፈልገው፣ እንዝጋው። ከዚን ተቀየረ ማለት ነው። ሪፍሬሽ እናደርገው። ትንሽ አራተኛ ላይ ስታርት ሚኑ የሚለውን እንየው። ከዛ ኦል አፕስ የሚለውን ቅድም እንዳየነው ነው ቅድም እንዳየነው ቺዝ እዚ ጋ ስታርት ሚኑ ላይ መጣን። እዛ በኋላ ኦል የሚላለ ኦል የሚለውን እዚ ጋር አየሁሉም ሁሉም አፕሊኬሽኖች አሉ። እዚህ ጋር ሁሉም አፕሊኬሽኖች አሉ እነሱን አየን ማለት ነው። ሰው እንመለስና እኔ ደግሞ ከዚያን ይሄ ሌፍት ክሊክ ራይት ክሊክ ምናምን አሁን ያየነው ነው። ሰው በስድስተኛ ላይ እንምጣና በዴስክቶፕ ላይ ቀኝ ክሊክ ያደርገውን እና ኒው ብላቸው ሾርት ከት ፍጠሮ ነው የሚለው ኦኬ። ሾርት ከት ማለት ምንድን ነው? አንድ አፕሊኬሽን አለ ኮምፒውተር ላይ ተቀመጠል ያ የተቀመጠው አፕሊኬሽን እዚህ ጋር መቶ እንዲቀመጥልን ማለት ያ አፕሊኬሽን መቶ እዚህ ጋር ስዕሉ ቢቀመጥልን እና ያን ስዕል ስንነካ ወረዛ እንዲሄድልን ብንፈልግ የምናደረግበት መንገድ ነው ሾርትከት ማለት። ሾርትከት መፍጠት ማለት እንዴት እንደሆነ ለምሳሌ ሾርትከት ለመፍጠር መንገዱ እንደዚህ ነው። ራይ ክሊክ ታደረጋላችሁ፣ ኒው የሚላለ ሾርትከት የሚላለ ትነካላችኋል። ከዚን ምን ይጠይቃቸዋል ሾርትከት ማድረግ የምትፈልጉት አፕሊኬሽን ሊሆን ይችላል ፋይል ሊሆን ይችላል ፎልደር ሊሆን ይችላል የት ነው ያለው ማለት ነው ያለ ማድረግ እዚህ ጋር የምታውቀው ከሆነ እዚ ጋ ዲ ብላችሁ ምናምን ማስገባት ትችላላችሁ ግን እኛ እዚ ጋ ብሮዝ ማድረግ ብሮዝ ማለት ፈልግ ማለት ነው እዚ ጋ እንምጣና ለምሳሌ ድሮፕ ቦክስ ነው እንበል ኦኬ እንበለው ድሮፕ ቦክስ ሰሌክት ተደረገ ኔክስት እንለዋለን ፊኒሽ እንለዋለን። ቀጥታ ይመጣል። አያችሁት? ቅድም አልነበረም፣ አሁን የመጣው ይመጣል ማለት ነው። ሾርትከት ማለት ይሄ ነው። ን ቪዲዮውን ኢንጆይ እንዳደረጋቸው ተስፋ አደርጋለው። በቀጣይ በሁለተኛው ቀን እስከምንገናኝ ድረስ ማለትም የሁለተኛ ቀን የፋይልና ፎልደር አስተዳደር ነው። ሁለተኛ ቀን ላይ ይህን ሙሉ በፒዲፍ አስቀምጠላቸዋለው እናንተ እያያችሁ እንድትዘጋጁበት ማለት ነው ልክ በሁለተኛ ቀን አብረን ደግሞ የሁለተኛውን ቀን አብረን እናየዋለን። እናንተ ቀድማችሁ ካያችሁት አሪፍ፣ ካላያችሁትም አብረን እናየዋለን። ሰው በቀጣይ እስከምንገናኝ ድረስ ፒስ